ሰላም ሰላም ወገኖች እንደምናላችሁ፣ የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። መጋቤ ሐዲስ እሸቱ ዓለማየሁ በነገረ ድህነት ዙሪያ የተናገሩት በጣም ሊጨበጥ ሊያዝ የማይችል የውሃ ላይ ኩበት የሆነ ንግግር ተናግረዋልና እስቲ ወደ ቪዲዮ ልመልሳችሁ። ቪዲዮን ተከታትላችሁ ከዛ በኋላ እኔ ተመልሼ እንደ እግዚአብሔር ቃል የሆነውን ማብራሪያ ሰጣለው። ተባረኩ ተከታተሉ። ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ሊጣፍጥ ይችላል። ለጊዜው አንደበትን ሊያሞቅ ይችላል። ነገር ግን ሐቁ በነገረ ድህነት ውስጥ ዋናው ዋሃልኩና መሰረቱ፣ መደምደሚያና ጉልላቱ፣ አልፋና ኦሜጋው፣ ፊተኛና ኋለኛው እሱ ቢሆንም እሱ ለሚያከናውነው ግን አጋዥን የቀሩ ፍጥረታት አሉ። ለምሳሌ በነገረ ድህነት ውስጥ የመላእክት ድርሻ ምንድን ነው? መልአኩ ቅዱስ ገብርኤል መጥቶ ደህና ዋላችሁ፣ እየሰማችሁ ነው። መልአኩ ቅዱስ ገብርኤል መጥቶ በያ በስራት ኖሮ ምን ሊፈጠር ይችል ነበር ብለን ስናስብ የመላእክት አገልግሎት በነገረ ድህነት ቀላል አይደለም። በሁለተኛ ደረጃ በነገረ ድህነት ውስጥ የእመቤታችን ድርሻ የቱጋ ነው? ብዙ ሰዎች ስለ እመቤታችን የምትናገሩት ነገር በዛ የሚሉ ሰዎች እንሰማለን። እውነቱን ለመናገር እኔ በዛ፣ አነሰ ብለን ለመደራደር መብቱ የለንም። እኔ ደግሞ ይችኑ እየተኮላተፍን እየተንደፋደፍን እንደው የምናቀርባትን የድንግል ማርያምን ምስጋና እንደው ባለቤቱ በዚህ ቆሻሻና ከሐሜት ባልጸዳ፣ በረከሰ አንደበታችሁ የእናቴን ስም አትጥሩ ብሎ አንደበታችን ባለመዝጋቱ እያመሰገንን ይችኑ እንኮላተፋለን፣ እንቀጥላለን። ከዛ በተረፈ እሷ አንደኛ፣ ሁለተኛ፣ ሶስተኛ በነገረ ድህነት ውስጥ እጽ ባይኖር እንጨት ባይኖር ነገረ ድህነት ይኖር ነበር ወይ? ክርስቶስ የተሰቀለው በእንጨት ላይ ነው አይደለም? እንጨት ላይ ተሰቅሎ ነው ያዳነን። ስለዚህ እንጨት ባይኖር እጽ ባይኖር ነገረ ድህነት ይኖር ነበር ወይ ብለን ስናስብ አይኖርም። ስለዚህ በነገረ ድህነት ውስጥ እጽ ቦታ አለው ማለት ነው። ያመነ የተጠመቀ ይድናል ተብሏል። ውሃ ቦታ አለው ማለት ነው። ሥጋዬን የበላ ደሜን የጠጣ ብሎ ክርስቶስ ለደቀ መዛሙርቱ ሐሙስ ማታ ያሰጣቸው አምላክ የተባረከና የተመሰገነ ይሁን። በአሁኑ ሰዓት መጋቤ ሐዲስ እሸቱ ዓለማየሁን መከተል የውሃ ላይ ኩበት ሆኖ መቅረት ነው። መጋቤ ሐዲስ እሸቱ የት ላይ እንደቆሙ ምን እየረገጡ እንዳሉ አላወቁም ማለት ይቻላል። ከዚህ በፊት ዘፈንን ደግፈው በተናገሩ ጊዜ አንድ የተናገርኩት ሀሳብ ነበረ። ምንድን ነው ያልኳቸው? ዘፈን የስጋ ስራ እንደሆነ ከነገርኳቸው በኋላ ዘፋኝ የእግዚአብሔርን መንግስት እንደማይወርስ የእግዚአብሔር ቃል ይናገራልና ያንን አሳይቼ በዚህ ጉዳይ አቋሜ ነው ብለው ወደፊት የሚቀጥሉ ከሆነ አንድ ቀን እንግዲህ እንደነ አስቴር አወቀ፣ እንደነ መሐሙድ አህሙድ ፎቶዎት ብሔራዊ ቲያትር ተለጥፎ አገኘዋለሁ ብዬ እሰጋሎታለሁ በማለት ከዚህ ጉዳያቸው እንዲመለሱ ነግሬያቸው ነበር። አሁን ደግሞ እየባሰባቸው መጥቶ በነገረ ድህነት ውስጥ አሉ። በጣም የሚያሳዝን ነው። እና የተቅበዘበዘ ሕይወት የነፍስ ወይም ደግሞ የነፍስ መቅበዝበዝ የያዛቸው ነው የሚመስሉት። እና ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ብቻ ሊጣፍጥ ይችላል፣ ለጊዜው አንደበትን ሊያሞቅ ይችላል። ነገር ግን ሐቁና ዋናው ነገር በነገረ ድህነት ውስጥ ዋናው ውሃ ልኩና መሰረቱ፣ መደምደሚያውና ጉልላቱ አልፋና ኦሜጋው፣ ፊተኛውና ኋለኛው እርሱ ቢሆንም እሱ ለሚያከናውነው ግን አጋዥ ሆነው የቀረቡ ፍጥረታት አሉ ብለው ክርስቶስ በትብብር ያዳነን መሆኑን ሊገልጹ ሞክረዋል። ብቻውን ሐሞት የጠጣው ኢየሱስ እያለ ብቻውን ሞትን የቀመሰው ይሄን መራር መሪር ሞት የቀመሰውን ኢየሱስን በትብብር እንዳዳነ አድርገው በነገረ ድህነት ውስጥ የመላእክት ድርሻ አለ፣ የድንግል ማርያም ድርሻ አለ፣ የእንጨቱ ወይም የመስቀሉ ድርሻ አለ። እንደገናም የጥምቀት ማለት ውሃው ድርሻ አለው። ሌላው ቀርቶ በቃ ዲያብሎስ ሳይቀር ድርሻ አለው። እሱ ባይኖር እንደውም በቃ ክርስቶስም አይመጣም እስከ ማለት ደረጃ ነው የደረሱት። ብዙ ምሳሌ የተናገሩ ነገር አለ እና በጣም በጣም ነው የሚያሳዝነው። አይሁድ ድርሻ አላቸው፣ እነርሱ ባይሰቅሉት ክርስቶስ ተሰቅሎ አያድነንም ለማለት ነው። ኢኒ ኬት እንደ ይሄንን ማብራሪያ እንዳገኙት በፍጹም ሊገባኝ አልቻለም። በእውነት በጣም ነው የማዝ ነው እና ኮምፕሊኬትድ ሆነዋል። በቃ ተምታቶባቸዋል። አዎ መቅበዝበዝ ውስጥ ገብተዋል እንጂ ሰው በእርግጠኝነት ሰላማዊ ናቸው ብሎ ለመናገር በጣም ነው የሚከብደው። እና በነገረ ድህነት ውስጥ እንግዲህ ድርሻ ያለው ማንም የለም ማለት ነገረ ድህነት የክርስቶስ ጉዳይ ብቻ ነው። ማንም በዚህ ጉዳይ ጣልቃ የገባ የለም። እንደውም መጽሐፍ ቅዱሳችን እኮ ሲናገር ነፍሱም ስለ ወዳጆቹ ከመስጠት ይልቅ ከዚህም የሚበልጥ ፍቅር ለማንም የለውም ነው ያለው ታዲያ ነፍሱን ለወዳጆቹ ኢየሱስ ሲሰጥ ዮሐንስ ወንጌል 15 13 ላይ ማነው አብሮ ነፍሱ ነው የሰጠ የትኛው ፍጥረት የትኛው መልአክ ነው ወይስ የትኛው ፍጥረት ነው አብሮ ከኢየሱስ ጋር ለሰው ልጆች ነፍሱን የሰጠ እናትም ማታደርገውን አባትም ማያደርገውን ነው ኢየሱስ ያደረገው ስለዚህ ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ብቻ ሊጣፍጥ ይችላል ብለው እንዴት ይናገራሉ? ለጊዜው አንደበትን ሊያሞቅ ይችላል ብለው እንዴት ይናገራሉ? እኚህ ሰው እና ነገረ ድህነት የክርስቶስ ጉዳይ ብቻ ካልሆነ የማል ይሆን ነው። ይኸው ጠቀስኩ አይደለም እንዴ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ አባቶ ነፍሴን በእጅ አደራ ሰጣለሁ ብሎ ባለ ጊዜ አይደለም እንዴ መጋረጃ የተቀደደው? ማነው ነፍሱን የሰጠን ለመሆኑ? በጣም ነው የሚያሳዝነው። ደባል ለምደዋል እኚህ ሰው በቃ። አዎ ከመድኃኔዓለም ጋር ኦርቶዶክስ ቤተ ክርስቲያን አርሴማን ደባል እያደረገች፣ ክርስቶስ ሰምራን ደባል እያደረገች ስዕለት መቀበል ስለለመደች ክርስቶስን ደባል አደረጉት። አዎ በጣም ነው የሚያሳዝነው። ደባል የእርሱ ሞት ብቻ በቂ አይደለም፣ ሌሎችም አጋዦች ያስፈልጋሉ ብሎ መናገር ትልቅ ክህደት ነው። ምን ፍቅና ነው? በጣም ነው የሚያሳዝነው። አይደለም ክርስቶስ ነፍሱን ለእኛ የሰጠን ቀርቶ እግዚአብሔር እንኳን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የተባለው። አዎ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል፣ በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው እንጂ ተብሎ ተጽፎለታል። በእርሱ አምነን እንዳንጠፋ አንድያ ልጁን ነው የሰጠን። እንዲሁ ነው የወደደን ኢየሱስ አንድያ ልጁ ደግሞ ነፍሱን ሰጠን። በቃ ማን ነው በዚህ ጉዳይ ጣልቃ የሚገባ? ማን ነው እጁን የሚነክር? የትኛው መልአክ የትኛው ፍጥረት እንዲህ ወደ ውሃ ይውሰዱት ወደ እንጨት ወደ አልፈው ሄደው ወደ ዲያብሎስ፣ በነገረ ድህነት ውስጥ ዲያብሎስ ድርሻ አለው ይበሉኝ ሰው። የጨለማው ገዢ፣ በጣም ነው የሚያሳዝነው። ሁሉ በርሱ ሆነ ነው የሚለው እኮ መጽሐፍ ዮሐንስ ሶስት ሶስት ላይ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ነው የሚለው ሮሜ አስራ ሦስትም ላይ ነገር ሁሉ ከእርሱ በእርሱ ለእርሱ ነው ለእርሱ ከዘላለም እስከ ዘላለም ክብር ይሁን የእግዚአብሔርን ጥልቅነት ፈቃዱን እንዴት ልትመረምር ትችላለህ እያለ ተናግሯል ጥበቡ እውቀቱ እንዴት ጥልቅ ነው የማይመረምር ነው ብሎ ከተናገረ በኋላ ነው ሁሉ ከእርሱ በእርሱ ለእርሱ ነው ለእርሱ ከዘላለም እስከ ዘላለም ክብር ይሁን ብሎ የተናገረው እና በነገረ ድህነት ውስጥ የማንም ድርሻ የለም ማርያም ራሷ ድርሻ የላትም እግዚአብሔር እኮ ተከፋ ኢሳያስ 59 16 ላይ በምድር ላይ ሰው እንደሌለ አየ የሚማልድ ወደ እርሱ እንደሌለ ተከፋ የገዛ ክንዱን መድኃኒት አድርጎ ሰጠን ጽድቁ ማገዘው እያለ ይናገራል በቀደመ ፍቅሩ ኢሳያስ 63:9 ላይ ደግሞ በቀደመ ፍቅሩ አንስቶ ተሸከማቸው። አ በጭንቃቸው እርሱ ተጨነቀ፣ ራራላቸው። በቀደመ ፍቅሩ አንስቶ ተሸከማቸው። ማን ነው ጣልቃ ገብቶ መሸከምን የረዳው እግዚአብሔር? ማን ነው ጣልቃ ገብቶ የገዛ ክንዱ መድኃኒትን አደረገ ተብሎ ተጽፎ። ማን ነው በዚህ ጉዳይ ጣልቃ የገባ? ማነው ድርሻ የያዘ? እግዚአብሔር ይቅር ይበላቸው። እኚህ ሰው በእውነት ወደ ኢየሱስ እንዳይመጡ ኢየሱስ ብቸኛ አዳኝ ሆኖ የተገለጠበትንና ያዳነበትን እውነት ሊያስክዱ ይሄን መናገራቸው በእጅጉ ያሳዝናል። በፌስቡክ ሰፋ አድርጌ አብራርቻለሁ፣ በዩቲዩብም ለቅቄያለሁ። ሄዳችሁ እዩ። ለጊዜው በአጭሩ ይህን ከመለስኩ ይበቃል።